አሰላም አለይኩም ወረሕመቱላህ ወበረካቱ እንኳን ደሰላችሁ በድጋሚ በአልሙኒር ቁርአን አካዳሚ አስር ለሚሆኑ ተማሪዎች ነፃ የሶስት ወር የቁርአን ትምህርት እድል ማዘጋጀቱ ይታወሳል ታዲያም እነዚህ አስር አሸናፊዎች እነማን እንደሆኑ ብዙዎቻችሁ ያወቃችሁ አይመስለኝም ከዚህ በፊት ቻሌንጁን ባስተላለፍንበት ቪዲዮ በመግባት ኮሜንት ላይ የእድሉ ባለቤት የሆናችሁ ወይም ደግሞ እድለኞች በየኮሜንታቸው ላይ ሪፕላይ መልሰንላችኋል። የዚህ ቻሌንጅ ባለ እድለኞች ቀደም ብሎ በተለቀቀው ቪዲዮ ላይ በመግባት ኮሜንታችሁን ቼክ በማድረግ አሸናፊ ማን እንደሆነ መለየት የምትችሉ መሆኑን እየገለጽኩላችሁ፣ በዚህ ቪዲዮ ደግሞ እነዚህ የአሸናፊዎች የዚህ እድለኛ መሆናቸውን ወይም እስክሪን ላይ በምታገኝ የምታያቸው እነኚህ እህቶች የቻሌንጁ እድለኞች መሆናቸውን እየገለጽኩላችሁ ነፃ የተጁር ትምህርት እድል ድጋሚ ያወጣን መሆኑን ይታወሳል። ስለሆነ እንሻላ አሁንም በተወሰኑ ድ ሰዓታቶች ይቀራሉ። በነዚህ የተወሰኑ ሰዓታቶች ውስጥ ቢዝን ላይ ተዓላ የተጁር ትምህርት ነፃ እድል የምታገኙት ይፋ እናደርጋለን። ስለሆነም የዚህ እድለኛ ባለቤት ይሆናችሁ። በድጋሚ እንኳን ደስ አላችሁ እያልኩኝ በቀጣይም በርካታ ቻለንጆችን እናወጣለን፣ በርካታ ቻለንጆችን እናሳትፋለን። ኢንሻ አላህ እናንተ የሚጠበቅባችሁ ይህንን የዩቲዩብ ቻናል ለሌሎችም ማጋራት እንዲሁም ደግሞ የቴሌግራም አካውንታችንን አለሙኒ ቁርአን አካዳሚ የተሰኘውን የቴሌግራም ቻናል ለሌሎች በማጋራት እንዲቀላቀሉ ማድረግ ብቻ። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ።